የስኮርፒዮ ደካማ ጎኖች ወይም አሉታዊ አስተሳሰቦች። አንደኛ ቅናት፣ ስኮርፒዮች ለቅናትና በግንኙነት ውስጥ የባለቤትነት ስሜት ሊፈጠር ይችላል። የእነሱ ኃይለኛ ስሜቶች በሌሎች ስጋት እንዲሰማቸው ሊያደርግ ይችላል፣ ይህም ግንኙነቶችን ሊያበላሽ ይችላል። ሁለተኛ ሚስጥራዊ፣ ስኮርፒዮ ግላዊ የመሆን ዝንባሌ ያላቸው እና ሀሳባቸውን እና ስሜታቸውን ሊደብቁ ይችላሉ። ይህ ሚስጢራዊ ተፈጥሮ በግንኙነቶች ውስጥ እንቅፋት ይፈጥራል እና ወደ አለመግባባት ይመራል። ሶስተኛ፣ ማኒፑላቲቭ አንዳንድ ስኮርፒዎች የሚፈልጉትን ለማግኘት ወይም በሁኔታዎች ላይ ቁጥጥር ለማድረግ ወደ ማጭበርበር ወይም ስሜታዊ ጨዋታዎች ሊያደርጉ ይችላሉ። ይህ በግንኙነቶች ላይ እምነትን ሊጎዳ ይችላል። አራተኛ ቂም የሚይዝ ሲበደል ስኮርፒዮ ቂም ይይዛል እና ይቅር ለማለት ሊታገል ይችላል። ያለፈውን ጉዳት የማሰብ ዝንባሌያቸው ወደ ምሬት ሊያመራ ይችላል። አምስተኛ ጠንከር ያለ እና ከልክ ያለፈ የስኮርፒዎች ጥልቅ ስሜት ተፈጥሮ አንዳንድ ጊዜ ለሌሎች ከአቅም በላይ ሊሆን ይችላል። የእነሱ ጥንካሬ ሰዎችን ሊያስፈራራ ወይም በማህበራዊ ሁኔታዎች ውስጥ ምቾት ማጣት ሊፈጥር ይችላል። ስድስተኛ፣ በቀል እንደተከዱ ወይም እንደተጎዱ ከተሰማቸው ስኮርፒዎች በቀልን ሊፈልጉ ይችላሉ። ይህ ደግሞ በድለዋል ብሎ በሚያምኑት አጥፊ ባህሪያት ወይም ድርጊቶች ሊገለጡ ይችላሉ። ሰባተኛ ኦብሰሲቭ ስኮርፒዎች ነገሮች ወይም ሰዎች ላይ ሊጠጉ ይችላሉ ይህም ወደ አባዜ ባህሪ ያመራል። ይህ በአእምሮ ጤንነታቸው እና በግንኙነታቸው ላይ ተጽዕኖ ሊያሳድር ይችላል ስምንተኛ ሲኒካል ስለ ሰው ተፈጥሮ ያላቸው ጥልቅ ግንዛቤ አንዳንድ ጊዜ ስኮርፒዎችን ወደ መናኛ ወይም እምነት ማጣት ሊያመራቸው ስለሚችል አዲስ ግንኙነት ለመመስረት አስቸጋሪ ያደርጋቸዋል። እነዚህ ባህሪያት ፈታኝ ሊሆኑ ቢችሉም ግለሰቦች ውስብስብና በኮከብ ቆጠራ ምልክታቸው ብቻ ያልተገለጹ መሆናቸውን ማስታወስ ጠቃሚ ነው። ብዙ ስኮርፒዮች እንደ ታማኝነት፣ ቆራጥነትና ጠንካራ የእውቀት ስሜት ያሉ አወንታዊ ባህሪያት አላቸው። በዛሬው ቪዲዮአችን የስኮርፒዮ ኮከብ ደካማ ጎኑን ተመልክተናል ሰብስክራይብ እያረጋችሁ እንዲሁም ይሄን ቪዲዮ በስኮርፒዮ ኮከብ ለተወለደ ሰው እየላካችሁ በቀጣይ በሳጅታሪየስ ቪዲዮ እንመለሳለን።